አንዳንድ ጊዜ ዝም ብላችሁ ውጭ ማታወጡት ይሁን የራሳችሁ ህመም አለ አይደለ፣ ሁሉን ነገር እንደዚህ ማውጣትም ማውራትም የማትፈልጉባቸው ታይሞች ይኖራሉ። እነዛ ነገሮች ኢቭን ተረርቶኝ ሰፖርት ያደረገኝ ሰው ቢኖር እሱ ነው። እና በባህሪው የሆነ የተሰጠ ሰው አለ አይደለ፣ ሁላችሁ መልካም ሰው ስሙ ሲነሳ በሰዓቱ ይገኛል። ሳልማት ነው ሬ ሳስብ ስለ እሷ

የኢሳቅ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቤት ተገኝቻለሁ። የሆነ ሰው ሰርፕራይዝ ላድርገው ማለት ነው። በእርግጥ ያው ስሙን ተናግሬያለሁ፣ ይሳቅን ሰርፕራይዝ ላረገው ነው። እንግዲህ ዛሬ ለመጀመሪያ ጊዜ ብቻዬን አንድ ሰው ሰርፕራይዝ ላረግ ነው፣ እንዲሁም ቻናል ከፍት ነው ማለት ከፍቻለሁ ማለት ነው። እና በጣም ደስተኛ እንደሚሆን አልጠራጠርም። ስለዚህ ጉዳይ ምንም የነገርኩት ነገር የለም ያው እንዳየሁት ከሆነ በጣም ብዙ ወዳጆችን አፍርቷል። በጣም ብዙ የሚወዱ ሰዎች አሉ እና ለምን እንደዚህ የሚወዱት ሰዎች ማ ከተገኙ ወይም ካሉ ለምን ቻናል ከፍቼለት ከነሱ ጋራ ኮኔክት አያረግም? እሱም የሚፈልጋቸውን ቪዲዮዎች እየሰራ ፖስት አያረግላቸውም? ብዬ አስቤ ቻናል ለመክፈት ወስኛለሁ። እንዲሁም ከፍቼለት አለው ማለት ነው እና እንግዲህ በመጀመሪያ ደረጃ ወደዚህ ቻናል ስትገቡ ሰብስክራይብ እንዳይረሳ ግዴታ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን ሼር አድርጉ እና ደግሞ በዚህ ቪዲዮ ቢያንስ ስንት ሰብስክራይብ ይገኝ፣ በትንሹ ቀለል አድርጎ እንዳይበዛባችሁ 30 ሺህ ሰብስክራይብ እንዲያገኝ ፈልጋለሁ። ብትችሉ ከዛ በላይ ሰብስክራይብ አድርጋችሁ እንደው ብታስደስቱት ደስ ይለኛል ፋሚሊዎቼ። እና እንግዲህ ዛሬ በጣም ቆንጆ ፕሮግራሞችን አዘጋጅቻለሁ ከዚህ ሰርፕራይዝ ባሻገር ማለት ነው። እና የሰውን እዚህ ጠርቸዋለሁኝ፣ የሆነ ትልቅ ሰርፕራይዝ አለን ያልኩትኝ እንደዚህ ነገር በእርግጠኛነት ኤክስፔክት አያደርግም። ምክንያቱም እኔ እንጃ ፍላጎቱ ይኑሮ አይኑሮ አላቅም ዩቱቤ መስራት ግን ደግሞ ዝም ብዬ እስኪ ልሞክር ብዬ ነው የድሌን ማለት ነው። እና ደስተኛ እንደሚሆን ተስፋ አደርጋለሁኝ። ምክንያቱም ያው አላደለ አንዳንድ ጊዜ ሰዎች የሆነ እነሱ ያልጠበቁትን ነገር ሰርፕራይዝ ስታደርጓቸው ደስተኛ ይሆናሉ ብዬ አስባለሁኝ። እና እሱም ደስተኛ እንደሚሆን አልጠራጠርም። እና እዚህ ግቢ ቀጥረዋለሁኝ። እንዲሁም ደግሞ ከዚህ ማለት ከሰርፕራይዙ በኋላ ደግሞ ሌላ ተጨማሪ ጥሩ ቆይታ የምናሳልፍበትን የሆነ ደስ የሚል ቦታ ሂደን ቆንጆ ምግብ የሚገኝበት ቆንጆ ቆንጆ ቦታዎች ምናምን ብቻ ኢንጆይ እያደረግን የምናሳልፍበት የሆነ አንድ ቦታ አለ። እዛም አብረን የምንሄድ ይሆናል። እርግጠኛ እኔም በጣም ደስተኛ እንደሚሆን አልጠራጠርም። እንግዲህ ፋሚሊዎች፣ እናንተም እንዳየወት ከሆነ በጣም ጥሩ ጥሩ ኮሜንቶችን እየሰጣችሁት ነው። በጣም እንደወደዳችሁትም እየተናገራችሁ ነው። ስለዚህ ቻናል መከፈቱ ግድ ነው ማለት ነው እንደኔ ግን ደግሞ ቢቀበለኝ ማለት ደስ ይለኛል። ማለት አልፈልግም፣ እንዲለኝ አልፈልግም፣ መስራት አልፈልግም ምናም ምናም እንዲለኝ አልፈልግም፣ ምክንያቱም እኔ ቢሰራ ደስ ይለኛል ምናም ምናም ብዬ አስቤ፣ እንዴ እኔ ሳታማክሪ ምናም ምናም እንዳይለኝ እና፣ በእርግጥ ይሄ ነገር ትንሽ ነው ባይዘው፣ የምሬ ነው እምላቸው ትንሽ ነው፣ ምክንያቱም እሱ ለኔ ካደረገልኝ ነገር አንጻል በጣም ጥቂት ነው። የምሬ ነው የምላችሁ። ቢኮዝ በጣም እኔ እንጃ ሰፖርት አድርጎኛል በጣም በብዙ ነገር። አንዳንድ ጊዜ ዝም ብላችሁ ውጭ ማታወጡት ማታውጡት የራሳችሁ የየራሳችሁ መማል አይደለ? ሁሉን ነገር እንደዚህ ማውጣትም ማውራትም የማትፈልጉባቸው ታይሞች ይኖራሉ። እነዛ ነገሮች ኢቭን ተረድቶኝ ሰፖርት ያደረገኝ ሰው ቢኖር እሱ ነው። እና ለዛ እጅግ በጣም አሪጋ አመሰግነዋለሁ። ሲቀጥል ደግሞ ይሄ ነገር ሲያንስበት ነው። የምሬ ነው የምላችሁ። በጣም በጣም ሲያንስበት ነው። ቢኮዝ ከመልካምነቱ ከዋህነቱ ከበጎ ስራዎቹ አንጻር በጣም ትንሽ ነገር ያደረኩለት ብዬ ስላሰብኩኝ ነውና። እናንተ በእርግጥ ብዙ ያላያችሁት ሰው ማለት ብዙ ያላያችሁት ወይም ብዙ የማታውቁት ባህሪዎች አሉት እሱ ማለት ነውና። ለኔ ብቻ አይደለም በቃ የሆነ ሰው ሲጎዳ ወይም ደግሞ መንገድ ላይ የሆነ ነገር ሲደረግ ምናምን ካየ እዛ ጋ መፍትሄ ማምጣት ከቻለ መፍትሄ ለመስጠት የሚጥር አይነት ሰው ስለሆነ ይሄ ነገር በጣም ያንስበታል ማለት ነው። እንግዲህ ፈጣሪ እንደዚህ አይነት ደጋግ ሰዎችን ያብዛልን። እንደዚህ አይነት ሰዎች አሁን በባትሪ ነው እንዲየፈለግን ነው የምናገኘው፣ ጥቂት ናቸው። በጣም ትንሽ ከመሆናቸው አንጻር በባትሪ ነው ተፈልገው የሚገኙት። እና ከነዛ ጥቂት ሰዎች መካከል አንዱ ይሴ ነው። ስለዚህ ይሄን ነገር ማድረግ ለሱ ትንሽ ነው ማለት ነውና ያንስበታል እና በጣም ደስተኛ ይሆናል ብዬ ተስፋ አደርጋለሁኝ። አንዳንድ ነገሮችን ብዙ ማለት አንዳንድ ነገሮችን ብቻ ሳይሆን በጣም ብዙ ነገሮችን ማድረግ የሚችል ሰው ነው። የሆነ በባህሪው የሆነ የተሰጠ ሰው አለ አይደለ? ሁላችሁ መልካም ሰው ስሙ ሲነሳ በሰዓቱ ይገኛል። አይ እረረ እንዴት ነው ግን ማች የሚያደርግልን? እንዴት ነው እንዴት ነህ? እግዚአብሔር ይመስገን። ምንድን ነው ከሀሳቡ እና ከጥ ምድረ የሚባለው ጠፋብኝ። በቃ ከሀሳቡ የተነሳ ነው ያማረብኝ። ይገባኛል። ማለቴ ሁሌ ባገኘሽኝ ቁጥር ቆንጆ ሆነህ እና ጥሩ ለብሰህ እና ስትይ፣ በቃ ተጨነኩኝ እኮ። ኧረ አትጨነቅ እና ደስ ያለህን ለብሰህ ነው አንተ ያው ሁሉም ስለሚያምርብህ ዛሬ እንደዚህ አሯሩጠሽኝ የጠራሽኝ ለምንድን ነው ማለት? በደንብ እኔ ጓጓሁት። በደንብ ጥሩ ለብሰህ መምጣት አለብህ። በቃ ቤት አትመለስም። በዚህ የሆነበት ወሽዳለ ምንድን ነው የሆነበት? እንሂድና በደንብ ፈሽ። ከዛስ ምንድን ነው የሚባለው? ፋሽ ብርቅ ዝንጥ ምናምን ምናምን እንላለን። ምንም አይደለም። ብቻ እስቲ ለመጀመሪያ ጊዜ ሰላም፣ እንዴት ናችሁ ፋሚሊዎች ብለህ አውራ። እንዴት ናችሁ ምናምን በላቸው በደንብ ለነሱ። እኔ እኮ አልችልበትም እንደዚህ እናንተ እንደምትሉት ከዛሬ በኋላ ግዴታ ስለሆነ ጀምር አሀ መግቢያሽን ሁሌ ከዚህ በኋላ ያንቺን እኔ መግቢያ ልጀምረው ነው እሺ እስቲ ቆይ ጀምረውና በኋላ እና በስራለን ሰላም ጤና ይስጥልኝ ውድ የሩታ ቤተሰቦች እንዴት ናችሁ ደህና ናችሁ ስላገኘዋችሁ ደስ ብሎኛል የመጀመሪያ ቀኔ ነው እንዲህ ብቻዬን ከ ማይክ ጋር ማውራት ያው፣ አይናፋር ነኝ ታውቃላችሁ። ስለኔ ማውራት አልችልም። እየለመድኩኝ ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ልኝ ወይ ውዱ ና የምትወዷት የሩታ ቤተሰቦች። በነገራችን ላይ አላየሁኝም፣ እንደዚህ አይነት ቤተሰብ አላየሁኝም። የእውነት ግራ ገብቶኛል። ማለቴ ምን አይነት ነገር ነው? እኔ ጋር ራሱ እየገቡ ኢንስታግራሚም ላይ የራሴ ቲክታክ ላይ ምናምን እየገቡ የሚጽፉት ኮመንት እኔ አንዳንዴ እሷናት እንዳልል ብዛቱ ከሺ በላይ ነው። እና ይሄን ያህል ወዳጆች እንዳሏት አላቅም። እና የእውነት የእውነት ምድር ላይ በሰው መወደድን የመሰለ ነገር የለም። የእውነት ነው የምላችሁ። እና ግራ ገብቶኛል። ምን አድርጋ ነው እኔ እንደው በዚህ ደረጃ ምን አድርጋ ነው እራሱ አላልኩኝም። ተረዳሽኝ ሀሳቤን የሆነ ነገርሽን አይቼ ደስ ብለሽኛል ምናምን። ግን በዚህ ደረጃ ይሄን ያህል አንቺ ታግለው ምናምን ይሄ ግድግዳ ሆኖ በቃ ይሄ ግድግዳ የለም። ምንም አይነት መከታ የሆኑ ወዳጆች ነው ያሉሽ በዚሁ አጋጣሚ በአንቺ ስም እነሱን ላመሰግን እፈልጋለሁ። የእውነት ትክክለኛ ወዳጅ እንደናንተ አይነት ነው። የሩታ ፋሚሊዎች ግን ጀግናዎች ናቸው የእውነት። ለምን ሲያመት? አዎ ለምንድነው መሰለሽ፣ የሰው ልጅ በዚህ ሰዓት አሁን ባለንበት ሰዓት ማለት ነው፣ አብዛኞቻችን ለመጠላላት ቅርብንን፣ ለመጠላላት ለመጥላት፣ ለመጥፎ ነገር፣ ለክፉነት ምናምን ቅርብንን። ወዲያው ሰው ጥሩ ነገር ሲሰራ ጥሩ ላይ ሲሆን ምናምን ለመውደድ በጣም ይቸገራል የኛ ማህበረሰብ ብዙ ጊዜ። እና በዚህ ሰዓት ይሄንን ማየቴ ገርሞኛል። ማለት በዚህ ደረጃ ይሄ ሁሉም ሩታዬ ሩታዬ ከአንቺ አጠገብ የቆመውን ሁላ ማለት ወዳጅ ደግሞ ሲባል ብዙ ጊዜ ምን አለ መሰለሽ ራስሽን ብቻ መውደድ ሳይሆን አንቺ አጠገብ ያለውን መውደድ ራሱ ትልቅ ነገር ነው። ከዚህ በላይ ቤተሰብ ታገኛለሽ ብዬ አልገምትም። ለማንኛውም እንኳን ደሳለሽ። እነዚህ ስለ ቤተሰቦቼ ነው። ስለ ቤት ቤት ስላሉት ቤተሰቦችሽም እንኳን ደስ አለሽ። እዚህ ስለ ዩቲዩብ ፋሚሊዎችሽም እንኳን ደስ አለሽ። በጣም ደስ የሚል ነገር ነው የሆነት በእሷስም ወዳችኋለሁ እኔ እኔ ወደድኳችሁ እናንተ ወዳችሁኛል። አመሰግናለሁ። በዛ ላይ ደግሞ ማለት ነው ሰርፕራይዝ አላቸው አላችሁ ማለት የደበቅናቸው ምናምን የደበቅናቸው ሰርፕራይዝ አላችሁ አለ እንዴ እንዳላውጣው ነው እንዴ? እነዚህ የነገርና ሰርፕራይዝ አላችሁ ያው ነገር ከነገ ወዲያ ጊዜ እድሜ ይስጠንና በሰላም ያቆየንና ያው ምን ነግራችሁ ይሆናል ብለን እንገምታለን። አንድ ላይ እስቲ እንወዳችኋለን። ባይ ዘ ዌይ ማለት ነው ጎበዝ ለኛ እንዴት ነው አረን፣ እንዴት ጎበዝ ነው? ምን አለ መሰለክ፣ ዛሬ የምንገኘው እኔ ቻናል ላይ ሳይሆን አንተ ቻናል ላይ ነው። ሰርፕራይዝ ቻናል ከፍቼላለሁ። አትቀልጅ አትቀልድኩም፣ የምሬን ነው። አንተ በቃ ሁሉም ነገር ተጨርሶ ይህ ቪዲዮ ላይ አንተ ቻናል ላይ ፖስት የሚደረገው። በጣም ይቅርታ። ቅድም የሩታ ፋሚሊዎች እንዴት ናቸው ነው ያልኩት። የእኔ ፋሚሊዎች ነበር፣ ይስተካከል። ጤና ይስጥልኝ ውዱ የይሳቅ ያቆብ ቤተሰቦች ምናምን ብዬ ልጀምር ነው። ዋው በጣም ነው ደስ የሚለው ነው ደስ ሁሉ እንዴት ደስ እንዴት ይልሃል ብዬ ኤክስፔክት አላረኩ ምክንያቱም ስላልነገርኩ ወይኔም ፈርቼ የነበረ ግን ደስ ስላለ ደስ ብሎኝ። አዎ ምን መሰለሽ የፈራሁበት ምክንያት አይናፋር ነኝ ይላል። በነገራችን ግን ቋቋቋ ሚስጥር ልንገራችሁ፣ ቲክቶክ ላይ ሲሆን እኮ አይናፋር አይደለም። እዚህ ጋር ሲመጣ ነው አይናፋር የሚሆነው። ዩቲዩብ ላይ አዲስ ነኛ። እናንተ ካበረታታችሁኝ እና ትንሽ ፑሽ ካረጋችሁኝ እንደ ቲክቶኩ ትንሽ ፈጠጥ ብዬ ልመጣ ይችላል። ግን ዩቲብ ላይ ስለሆነ ያው እንግዲህ አዲስ እንግዳ ቤት ስትሆኑ ትንሽ አንገት ነው፣ ለዛ ነው። እና ደግሞ ምንድነው ዩቲውብ አጠቃቀም ብዙም ጎበዝ አይደለሁኝም ምናምን ከጎኔ ከሆነች መቼም እሷ ከጎኔ የሆነች ማለት ያው እናንተም ከጎኔ አላችሁ ማለት ስለሆነ ማለት ነው። ሶ ኮላቦሬሽን ስለሆነ ችግር የለም። አመሰግናለሁ። በጭራሽ ጥርጥር አይግባ። በነገራችን ላይ በጣም በውስጥ መስመር ማለት ነው የአንቺ ቤተሰቦች ዩቲውብ ክፈት እያሉ ጭቅጭቅ እያደረጉኝ ነበር። ግን ጫና አንቺ ላይ እንዳይደርስ ነበር ወደ አንቺ አላስተላለፍኩትም። ራሷ አስባ መምጣቷ በጣም የእውነት ትልቅነቷ ነው ያው የውስጧ ጥሩነት ነው እንጂ በጣም አሳይሻለሁ በኋላ ስንቀመጥ። ብዙ የአንቺ ወዳጆች አንተም ዩቲዩብ ክፈትና ሰፖርት እናርገ በጣም እያሉ ነበረ። ግን ፍቃድ ከበላይ ከሚገርበኝ ነገር ማለት ነው ፋሚሊዎችን ብዙ ጊዜ በቃ ማለት የማስተውለው ነገር ሰውን ሰፖርት ማድረግ ማበረታታት እንዲያድግ ምናም የሚፈልጉት ነገር በጣም ይገርመኛል እና ይሄ በጣም ከፈጣሪ ዘንድ የሚሰጥ ስጦታ ነው። እና በጣም በጣም ነው የምኮራባችሁ። በጣም ነው የምታስደስቱት ሰውን። አላቪ ሶ ማች። የሰው ደስታ እንደራሳችሁ ደስታ እያያችሁ ያላችሁ የሩታ ፋሚሊዎች የእውነት በጣም ነው የምናመሰግነው። ሌላም ሌላም ነገር የጠየቃችሁኝ አሉ። እነሱ እነሱ ደሞ ቀስ እያልኩኝ አስተካክላለሁ። ቤተሰቦቼ ለሰፕራይዝ ምን መቻች አይነት ሰው አይደለሁኝም። ማለቴ ይሄን የመሰለ ነገር ነግራኝ ራሱ ዋው ምናምን ምናምን አላልኩኝም። በጣም ማናገልጅ አይደለም። ሰርፕራይዝ ነው ያለ አይደለ? የሆነ ነገር መፈጠር ነበረበት። አናዳለሁ ይቅርታ አለሱ። ግን ድጋሚ እንትን ስትል እስቲ ይሞክራለሁ በደምብ ተዘጋጅተህበት ነው። እንደ ሰርፕራይዝ የምትሆነው አሁን እንኳን ቀለል ያለ ነው። ከዚህ የሚበልጥ አይደለም። ምን አለ መሰለክ አሁን ያለነው ወዳጅነት ነው። ከወዳጅነት ለፊት ደግሞ ሸራተን አለ። ሸራተን ሄደን ሸራተንን ራይ ነው፣ ሁሉ ነው። ኢንሻአላ ኢንሻአላ። የሰው ልጅ የትም ከሰራ የማይደርስበት ነገር የለም። ዋናው ኢንሻአላ ማለት ነው። በቃ ንያ ነው ዋናው። እሺ ፈጣሪ ያቃል፣ ፈጣሪ ያቃል ብለን ለሆና። ግን ለዛሬ ልገዛል ሳይሆን እንገባለን፣ እንበላለን፣ እንጠጣለን፣ እንዝናናለን፣ እንዝናናለን፣ እንዝናናለን እንጂ እናረጋለን እንዴ

ወይ ዛዝ እሷ ተለይታ ይኸው በልብ አገር ያዘችበት ቦታ አንገበገበን ሳት አንገበገበን ሳ በ